አሰላሙ ዓለይኩም ወረህመቱላሂ ወበረካቱ ወድና፣ የተከበራችሁ የሃሩን ሚዲያ ተከታታዮች ፕሮግራማችንን በተለያዩ የዓለም ዳርቻ ሆናችሁ የምትከታተሉ ቤተሰቦቻችን እስከ ዝግጅታችን ፍፃሜ አብራችሁን ሆናችሁ እንድትከታተሉ እየጋበዝን በቀጥታ ወደ ፕሮግራማችን እናመራለን። ሄልፕ የቲም ከየቲም ህፃናት እንክብካቤ ማዕከል ጋር በመተባበር ለሁለት መቶ የቲም ህፃናት ኢድን የተመለከተ ድጋፍ አደረገ። ሄልፕ የቲም ከተባለ ግብረሰናይ ድርጅት በተገኘ የገንዘብ ድጋፍ ሁለት መቶ ለሚሆኑ ወላጆቻቸውን ላጡ ህጻናት የቲም ህጻናት እንክብካቤ ማዕከል ግቢ ውስጥ ልዩ የኢድ ፕሮግራምና የአልባሳት ድጋፍ ተደርጓል።

የኢድ ስጦታ ያደረጉላችሁ ከሄልፕ የቲም ሄልፕ የቲም ይኸው የምታዩት ሚስተር አብዱል ሞንታ ሀተማ፣ እንደዚሁም ሌላውንም ያዘጋጀላችሁ ቴጅ ስጦታም አለ ከኬኩ ባሻገር

ብስምላ ረሕማን ረሂም አልሐምዱሊላህ ረብዓለሚን አሰላቱ ወሰላም ዓላ አሽረፍ አልሙርሰሊን። ዛሬ ደስ የምል ቀን ነው፣ ምክንያቱም ኢድ አል ፍጥር ነው። ዛሬ ቀን ከዚህ በፊት ልጆችን ረመዳንን እንዲጾሙ ወይም ደግሞ ፍጠር እንዳያረጉ አድርገናል። በመቀጠልም ልብስ የኢድ ልብስም አዘጋጅተን ያንንም ሙሉ እዚህ ግቢ እዚሁ አካባቢ ያሉ ልጆች ካለን ልጆች ወደ 200 ልጆችን አልብሰናል። አሁን ደግሞ ዛሬ ከወትሮ ሌላ ወር ሙሉ የተለያየ ምግቦች ሲበሉ ነው ከረሙ። ዛሬ ግን ለየት ያለው አድርገን ምሳውን እንደ ምሳ ፕሮግራምም ቅድም እዚህ ስናካፍል የነበረውን የሚጠጡ ነገሮችን ቢዛውን ቆንጆ አድርገን ሰርተን እሱን ከበሉ በኋላ አሁን በመቀጠል ደግሞ ኬኩኑም ከኬኩኑ ያቆርሰን እሱንም እየበሉ እየተጠቀሙ ነው። ቀጥሎም ደግሞ እንትን አለ ምንድን ነው የቾኮላት ነገር የተለያዩ ቾኮላቶች ሀላዎች በሽግ ቅድም ያችው እሱ አለ። ከዛ በመቀጠል እንትኑንም ከሄልፕ የቲም የሚባል እንግሊዝ ያለው ድርጅት በመተባበር መጫወቻ አለ ዚ ከዚህ በኋላ በልተው ከጠጡ በኋላ ከጨረሱ በኋላ ይህም መጫወቻ ይጠቀማሉ። ምክንያቱ ልጆችን ማሰረሰት ራሱ ዋጋ አለ። ስየማ ስየማ የቲሞች ሲሆን ወይም ደግሞ የቲም ሲሆኑ ደግሞ ይበለጣ ከአላህ ለምሳሌ ገንዘብ ያላቸው ሀብታሞች ሶደሬን ይወስዳሉ፣ ወሰላ የላንጎኖን ይወስዳሉ፣ ሀዋሳ ይወስዳሉ። እነዚህ ግን ልክ ለብሶም በልቶም ለሀብታሞች ልጆች የሚበሉትን መብላትም ዛሬ ወጣ ወጥም፣ ሌላ ነገር ትሰሩ ዝም ትበሉ ነበረ። ረመዳን ለየት አለው አደረግነው። እንደውም በዚህ አጋጣሚ አንድ ነገር ማንሳት እፈልጋለሁ። የዛሬ አምስት ስድስት ሰባት ሶስት መቶ ልጆችን ባስ ተከራይተን ሀዋ ሶደሬ ወስጄ ነበር እንዲዝናኑ ማለት ነው። አንድ ልጅ አዲስ ከአዲስ ትምህርት ቤት ትማራለች እዚህ እንትን ልክ እሷ ከጠዋት ጀምራ ባሱ እየዘለለችው አለች። ምን ምን ለምን እንደሆነ ይሄዳለው። እሺ ስል እኔ እኮ ትምህርት ቤት ቅዳሜ፣ አንዳንድ ጊዜ ሰኞ አዲስ አበባ ትምህርት ቤት አለ እዚህ አካባቢ ሰኞ ሰኞ ልጆች ምን ዓይነት ነው አስም ነበር ዛሬ ያን ያገኛ ቢላ በጣም ጠዋት አስራ ሁለት ሰዓት ወተን ቁርስ ይዘን ነው እንትን ስንገባ ምንድን ነው ሶደሬ ስንገባ ተጫውቶ ታጥቦ ሲመለሱ ቁርስ በሉ። እንደገና ቢሾፍቱ ላይ ደብረ ዘይትም ተመለሰ ደሞ መክሰስ በሉ። ማታ እዚ አንድ ሰዓት ስንደርስ እኔ እኮ ሰው የተባለ ሶደሬ አይቻሉም ከዚህ በላይ ደስ ልጆቻቸውን ብቻ አይደለም አንዳንድ ጊዜ ውሰዱና እንደውም በጠቃላይ እኛ ድርጅቱ አራት መቶ አራት ሺህ ሁለት መቶ ልጆች ያለ ነው። ከክፍለ ሀገርም አብጥቼ ነበረ ከዚህ በፊት እነሱን ለመስተዋወቅ እንደዚያም አዲስ አበባ አይቶ የሚያውቅ ልጆችንም ጥሩ ጥሩ ውጤት ያላቸው ትምህርት እናመጣለን። እዚህም እስኪ ሁለት ቆራጥ ሀብታም ቆራጥ፣ እንትን ሀብት ያለው ሰው አንድ ሦስት መቶ ሁለት መቶ ሰው እስኪ አንድ መዝናኛ ውስዱልኝ። ማብላትም ማጠጣትም ብቻ አይደለም ይሄም ልጆች ይፈልጋሉ። ይሄ ማለት እፈልጋለሁ። ኢድ ሙባረክ። እስካሁን እኛ አዲስ አበባ ሦስት ክፍለ ከተማ ነው፣ አራዳ፣ ጉለሌና አዲስ ከተማ ነው። ቀጥሎ ደግሞ ወደ ልደታ አካባቢ ዘጠኝ ብራንች አለን። አዲስ አበባ ውጭ ከዚህ ቤት ውስጥ ዘጠኝ ብራንች አለን። ለወደፊቱም ለተለያየ ለምሳሌ ደቡብ ላይ መስራት እንፈልጋለን። አፋር ላይ መስራት እንፈልግ በተለይ ደቡብም በጣም እንፈልጋለን የምንፈልጋቸው ምክንያቶቹም ስላሉ ብዙ በዚህ ስንሄድ ሙስሊም ልጆቹም ብዙ የሉም። የቲም ላይ የሚሰራ የለም ሌላ እንትን ነው። ስለዚህ ይሄንን ለመስፋፋት በተለይ ከሀሩን ሚዲያ ጋርም እየተነጋገርን አንዳንድ ቦታ እንዲወስዱን አብሬን ለመስራትም ለወደፊት ሰፋ አድርገን ኦሮሚያ ብቻ ላይ ነው መስራ አዲስ አበባና ኦሮሚያ ወጣ ብለን ሌላ ክልሎችንም ሌላ እንትኖቹ ለመስራት እንፈልጋለን። ማለት እንደ አዲስ አበባ ስድስት መቶ ምናምን ነው። ግን ዛሬ ያው እዚህ አካባቢ የፕሮግራሙ መቶ ሀምሳ ልጅ ነው ያካተተው። ፕሮግራም ማለት ነው በየአመቱ ያው ዞሮ ልብስን በትምህርት ቤት ትምህርትን መሸፈንም በአመት በዓል ያው ድ ምትን ነው ልክ ይሄ ስራ የነበረ ነው። ለወደፊትም ይቀጥላል። ይሄን ይቀጥላል ከዚህ የተሻለ እንደውም ከዚህ የቀጥለው ወደ ሌሎችም ወስዶ ሌላ ቦታ ወስዶ እንደና ጭምር ስለሆነ ይቀጥላል ማለት ነው። የቲም ህጻናት እንክብካቤ ማዕከል በአዲስ አበባና በክልል የሚገኙ ቅርንጫፎችን ጨምሮ ዘጠኝ ቅርንጫፎች እንዳሉት የተገለጸ ሲሆን በቀጣይም በደቡብ ክልል የየቲም ህፃናት እንክብካቤ ማዕከልን ለመክፈት ዝግጅት እየተደረገ መሆኑን ተገልጿል። በዛሬው ዕለት በአዲስ አበባ አዲስ ክፍለ ከተማ በሚገኘው የየቲም ህፃናት እንክብካቤ ማዕከል ለሁለት መቶ ወላጆቻቸውን ላጡ ህፃናት የምገባ የመገባ መርሃ ግብርና የህፃናት ማጫወቻዎችን በማምጣት የቲም ህፃናት ተደስተው እንዲውሉ ተደርጓል። ድርጅቱ በቀጣይም አህለል ኸይሮች ጋር በመተባበር ወላጆቻቸውን ላጡ የቲም ህፃናት የሚያደርገውን ድጋፍ አጠናክሮ እንደሚቀጥል ተገልጿል። ዛሬው ዝግጅታችን የተከታተላችሁትን ይመስል ነበር። ፕሮግራሙን በማቅረብ አፊድ ሀሚድ ከካሜራ ባለሙያው ሰኢድ አለሙ ጋር ነበርን። በሌላ ዝግጅት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።